ተናትልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። አምስተኛው የኢፍጣርና የአገር አቀፍ የቁርአን ኢፍት ውድድር መርሃ ግብር ሙስሊሙ ማህበረሰብ መከባበሩንና አንድነቱን እያጎላበት መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ተናገሩ። በመራ ገብሮ ላይ በተካሄደው የቁርአን ውድድር አንደኛ በመውጣት ያሸነፉ ሀፊዞች የተሽከርካሪ የተሽከርካሪ ሽልማት ተበርክቷል። የአማራ ክልል የስራ ፈጠራ ሀሳቦች ፋይናንስ ማድረግን ጨምሮ የዲጂታል ኢኮኖሚ ትግበራ ላይ እየሰራ መሆኑን ርዕሰ መስተዳደር አረጋ ከበደ ገለጹ። በአማራ ክልል የመጀመሪያው ስታርት አፕ ውድድርን ስልጠና ማጠቃለያ ምራ ገበር በባህር ዳር ከተማ ተካሂዷል። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ የስታርታፕ ውድድር ማጠናቀቂያ መድረክ በባህር ዳር ተካሂዷል። በመድረኩ ለውድድር ከቀረቡት 28 የፈጠራ ሀሳቦች መካከል አሸናፊዎችም ሽልማት ተበርክቶላቸዋል። ሽልማቱ ለላቀ ውጤት የሚያበረታታ መሆኑን ወጣቶቹ ለኢቲቪ ተናግረዋል። የሰራ ነው ላሞችን መንታ ማስወለድ የሚል ፕሮዳክት ነው። መቶ አርባ ምናምን ላሞች ላይ ተሞክሮ መንታ ልጆችን ወልደዋል። ሶዛት ያ ኢፌክቲቭ ነው ብለን እናስባለን። እስካሁን ያን ሞክረን አግኝተናል። ከዚህ በኋላም ሰፊ አድርገን ለመስራት ነው፣ ሞር ዲጂታላይዝድ ለማድረግ ነው ያሰብ ነው። በሀገራችን በቀላሉ ከሚገኝ እዚሁ አካባቢያችን ከሚገኝ እፅዋት ባይንደሩን ሰርተነዋል ማለት ነው። በቀለም ፋብሪካዎች ላይ እየተሞከረ ያለ በጣም ድንቅ የሆነ ግብዓት

ስሜቱ ቀላል አይደለም፣ ገብቶሻል ለወደፊት በጣም የሚያነሳሳ ነገር ነው። ከገንዘቡ ባለፈ ኢኒሺቲቭ እጅግ በጣም ድንቅ ነው። በመድረኩ በመገኘት ስታርታፖችን ያበረታቱት ርዕሰ መስተዳድር አረጋ ከበደ ለዚህም የኢኖቬሽንና ቴክኖሎጂ ቢሮን ከማደራጀት ጀምሮ በርካታ ተግባራት መከናወናቸውን አንስተዋል። ሀሳብን ፋይናንስ የሚደረግበት ስርዓት ነው። በተለይ ከፋይናንስ ኢንስቲቱሽንስ ጋር መንግስትም ጭምር ለዚህ ስራ ልክ ግብርና ላይ እንደሚመድበው ትምህርት ላይ እንደሚመደበው ለዚህ ስራም ቢሆን ካለው ባለው አቅም በየጊዜው እያደገ የሚሄድ የፋይናንስ እና የስፔስ ስራ ይጠይቃል። ስፔስም ይፈልጋል በትልቁ እሱም መስራት ይገባል። በሶስተኛ ደረጃ የሶስት አካላት ጥምረት ትሪፕሌክስ የምንለው የዩኒቨርሲቲ ወይም ደግሞ የእውቀት ተቋማት እውቀትና ክህሎትን የሚያመነጩ ተቋማት ምርምር ሊሆን ይችላል፣ ኮሌጆች ሊሆን ይችላሉ፣ ዩኒቨርሲቲ ሊሆን ይችላል። እነዚህን እንደ አንድ ፒላር ወስዶ መንግስት ደግሞ ሌላ ፒላር ሆኖ ፕራይቬት ሴክተሩ እነዚህ ሶስት አካላት ተጣምረው የሚሰሩበትን አሰራር ስርዓት መፍጠር ያስፈልጋል።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 እየሰራን እንገኛለን። ክልሉ ፈጠራን ማህበራዊና ተቋማዊ ባህል ለማድረግ እየሰራ ስለመሆኑ የገለጹት የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቤል ፈለቀ በተለይም ወጣቶች ላይ ትኩረት በማድረግ እየተሰራ ነው ብለዋል። በዚህ መድረክ ላይ ለፈጠራ ሀሳብ እውቅና ከመስጠት በተጨማሪ እና በይበልጥ የፈጠራ ሀሳቡ ወደ መሬት ወርዶ በግሩስኩ እስኪቆም እስኪ ቆም እና ጠንካራ አቅም እስከሚፈጠር ድረስ የቅርብ ክትትል ያስፈልጋል። በውድድሩ ከአንድ እስከ ሶስት ለወጡ ስታርታፖች ከሁለት መቶ እስከ ግማሽ ሚሊዮን ብር ሽልማት ተበርክቶላቸዋል። ለኢቲቪ ራሄል ፍሬው ባህር ዳር። በበጀት አመቱ ክልሉን የሰላም ተምሳሌት ለማድረግ የተደረገው ጥረት ተከትሎ የተሻለ ውጤት በመዝገቡን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። የክልሉ ጸጥታ ምክር ቤት የአመቱን ሁለተኛ መደበኛ ጉባኤ ሲያካሄድ መልእክት ያስተላልፉት ርዕሰ መስተዳድሩ በተለይ ሰላሙ በሰላሙ ጊዜ በሚል መሪ ሀሳብ የተሰራ ስራ ተከትሎ ክልሉ የተሻለ ሰላም የሰፈነበት ከተና መሆኑን አመላክተዋል። በባለፉት ጊዜያት አንጻራዊ ሰላም የሰፈነበት ክልል ማድረጋችን በመላው የክላችን ህዝቦች ትብብርና ባለቤትነት ስለሆነ ይህንን ህዝብ ማስተባበር ረገድ ደግሞ የጸጥታ መዋቅር ተመደባችሁ እየሰራችሁ ያላችሁት አመራሮች፣ ሰርታችሁ ቀይራችሁ ውጤት እንዲመዘገብ ስላደረጋችሁ በዚህ አጋጣሚ ለዚህ ምክር ቤት አባላት እና እንዲሁም ደግሞ ጸጥታውን ስራ በባለቤትነት እየተወጡ ላሉ ጸጥታ ስራ እየደገፉ ላሉ አካላት የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። ክልላችን የሰላም ተምሳሌት እንዳይሆን የሚፈልጉ አካላት ከውስጥም ከውጭም በጣም በርካታ ናቸው። እኛ ግን ከምንም በላይ የውስጣችንን ጥንካሬ የበለጠ አጎልብተን ለአፍታም ክልላችን የሰላም መደፍረስ እንዳይከሰት በማድረግ ክልሉ ከጫፍ ጫፍ በአራቱ የሰላም ተምሳሌት ለማድረግ ይሄ ምክር ቤት ጠንክሮ እንዲሰራ ይጠበቃል። አሁን ክልላችን ያለበት ሰላማዊ ክልል ነው ብለን ደፍረን መናገር እንድንችል አድርጎናል። ግን ደግሞ አሁንም ብቅ ብቅ የሚሉ ክልላችንን ወዳልተፈለገ አቅጣጫ ሊኖሩ የሚችሉ ምልክቶች አንዳንድ አካባቢዎች ላይ እያየን እንገኛለን። ከዚህ አኳያ ይሄ የጸጥታ ምክር ቤት እንደምታውቁት በየሶስት ወሩ እየተሰበሰበ ክልላዊ ነባራዊ ሁኔታዎችን እየገመገመ አቅጣጫዎችን እያስቀመጠ ስንሰራ ቆይተናል። በዛሬው ዕለትም ባለፉት ሶስት ወራት የባለፈውን ጸጥታ ምክር ቤት የመጀመሪያውን ዙር ከገመገምን በኋላ ባሉት ሶስት ወራት ውስጥ ከጸጥታ ስራዎቻችን አኳያ ምን ተሰራ የሚለውን ነገር የምንገመግምበት፣ ውድለት ናቸው ብለን የለየናቸውን አካባቢዎች እና ችግሮችን በመለየት ለቀጣይ ስራችን ዝግጅት አድርገን ተልዕኮ የምንከፋፈልበት መድረክ ነው የሚሆነው። በመጨረሻም በሶማሌ ክልል ንሁብ ዞን የሚገነባው አዩም ባለብዙ መንደር የመጠጥ ውሃ ሳኒቴሽን ፕሮጀክት የሶማሌ ክልል ርዕሰ መስተዳደር ሙስተፋ ማሙድ እና የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ አስጀምረዋል። ፕሮጀክቱ ከተለያዩ አጋር አካላት እና ከፌዴራል መንግስት በተገኘ ኮስመቶ 44 ሚሊዮን ብር በላይ የሚገነባ መሆኑን ተገልጿል። በሶማሌ ክልል ኖጎብ ዞን የሚገነባውን አዩን ባለ ብዙ መንደር የመጠጥ ውሃና ሳኒቴሽን ፕሮጀክት የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድና የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ በስፍራው ተገኝቶ አስጀምረዋል። ፕሮጀክቱ ከተለያዩ አጋር አካላትና ከፌዴራል መንግስት በተገኘ 344 ሚሊዮን ብር በሆነ ወጪ የሚገነባ ሲሆን በአካባቢው የሚገኙ ከ37000 በላይ ነዋሪዎችን ተጠቃሚ ያደርጋለም ተብሏል። መንግስት የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን እያከናወነ ይገኛል ያሉት የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ባለመሆኑን ሀብታሙ ይጠፋ የፕሮጀክቱ መገንባት የአካባቢውን የውሃ ችግር ለመቅረፍ ያግዛል ብለዋል። ይህ ፕሮጀክት በተለይ እንደዚህ ራቅ ባሉ ወረዳዎች ድርቅ በየጊዜው የሚያጠቃቸውን ቦታዎች ታሳቢ ያደረገ ሲአርዋሽ ወይም ክላይሜት ሬዚሊያንት ዋሽ በሚባል ፕሮግራም ተቀርጾ ከሚጀመሩት አንዱ ነው። አዩ አካባቢ እንደምናይ በጣም ከፍተኛ የሆነ ሙቀት ይታያል። ቅድም መንገድ ላይ ስና የነበረው ጥሩ ምሳሌ የሚሆነው የውሃ ችግር እንዳለ ሰዎች ውሃን እንደ ነዳጅ በሚመስል ሁኔታ በመንገድ ዳር የተለያዩ ስራዎችን አስቀምጦ ለመግዛት የሚያስቀምጡ ሲታይ ከፍተኛ የውሃ ችግር መኖሩን ማሰያ ነው። ስለዚህ የዚህ ፕሮጀክት መከናወን ይሄ ችግር ይቀርፋል ብለን እናምናለን። የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ በክልሉ በትምህርት፣ በጤና፣ በግብርናና በሌሎች መሰረተ ልማቶች በርካታ ተግባራት መከናወናቸውን ጠቁሞ የህብረተሰቡን የልማት ጥያቄዎች ለመመለስ መንግስት በትኩረት እየሰራ ይገኛል ሲሉ ተናግረዋል። እንደ ክልል በዞኑ የተለያዩ አካባቢዎች የተለያዩ የንጹህ መጠጥ ውሃና የዳም ፕሮጀክቶች በስፋት እንዲከናወኑ ማድረግ ተችሏል። አብዛኞቹ በቅርብ ቀን ተጠናቀው አገልግሎት መስጠት ይጀምራሉ። በመብራት አገልግሎት በኩልም በነጎብ ዞን አራት ወረዳዎች የ24 ሰዓት መብራት አገልግሎት ተጠቃሚ እንዲሆኑ እየተሰራ ነው። በመንገድ፣ በትምህርት፣ በጤና ዘርፍም እንደ ክልል መንግስት የህብረተሰቡ ጥያቄ በአግባቡ ለመመለስ በትጋት እየሰራን ነው። የአካባቢው ነዋሪዎች የመጠጧን ለማግኘት 17 ኪሎ ሜትር መጓዝ ይጠበቅባቸው እንደነበር ገልጸው መንግስት ችግሩን ለመቅረፍ በአካባቢያቸው የመጠጧ ፕሮጀክት መጀመሩ እንዳስደሰታቸውም ተናግረዋል። በዞናችን የቆየ የውሃ ችግር ነው ያለው። ውሃ ለማግኘት ረጅም ርቀት መጓዝ ይጠበቅብናል። መንግሥት ይህንን ችግር ለመቅረፍ የጀመረው ስራ የሚያስደስት ነው። ቸርቢያ ቢያ ሀደን በእኛ አካባቢ ከፍተኛ የውሃ ችግር ነው ያለው። አንዳንዴ ዋቢ ሸበሌ ወንዝ ድረስ በአካል በመሄድ ወይም በጀሪካን በመግዛት ነበር የምንጠቀመው። ከሌሊቱ ዘጠኝ ሰዓት ተነስተን 17 ኪሎ ሜትር ተጉዘን ነው ከዋቢ ሸበሌ ወንዝ ውሃ የምንቀዳው። አሁን ችግሩን ለመቅረፍ ስራዎች ተጀምረዋል። እኛም ድጋፋችንን አጠናክረን እንቀጥላለን። ከዋቢ ሸበሌ ወንዝ የሚገኝ ውሃን በማጣራት ለአካባቢው ማህበረሰብ አገልግሎት እንዲሰጥ ተደርጎ የሚገነባው ፕሮጀክቱ ግንባታው በ18 ወራት ጊዜ ውስጥ ይጠናቀቃልም ተብሏል።